ሃይሚና ብሩኬ በስተመጨረሻ በቀለበት ተሳስረዋል። ይሄን ነገር ህዝብ አዳም እኮ ነበር የሚጠብቀው ህዝብ ነበር የሚጠብቃቸው። ሃይሚና ብሩኬ ጓደኛሞች እንዲሆኑ ፍቅረኛሞች እንዲሆኑ ሁሉም ሰው ይጠብቃቸው ነበር እና ዛሬ መልሱ ተመልሷል። የህዝብ ጥያቄ መልስ ተመልሷል። ብሩክ ያለማየሁ በርከክ ብሎ ቀመሟን እንግዲህ በቀለበት አስሯታል። ቀመምዬ ከዚህ በኋላ የትመነቃነቅ መንቀሳቀስ የለም። ሰላም ሰላም! ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ። ዋው! ዛሬ የጨረቃ ፋሚሊ ቀን ነው። በቃ የሰው ደስታ የሚያስደስታችሁ ሰዎች በሙሉ እንኳን ደስ ያላችሁ። እንግዲህ ሃይሚና ብሩኬ ከነበሩበት ደረጃ ከፍ ብለው ማለት ነው፣ ወደ ቀለበት ተዘዋውረዋል። እኔ ግን ሰጋሁኝ። እናንተ መቼም እነሱ እኮ አይታመኑም፣ አይታመኑም እኮ በኋላ ደግሞ ቀለበት አድርገው ብቻ አላቅም። ቸር ተመኝ ቸር ታገኝ የሚባል ነገር አለ። ይሄ ነገር የእውነት እንዲሆን ምኞቴ ነው ማለት ነው። ምክንያቱም በቃ ማለት ሀይሚና ብሩኬ በቃቸው። ከዚህ በፊት በጣም ብዙ ነገሮችን ድብስብስ አድርገው በውስጣቸው ፍቅርም ይገላለጹ አይገላለጹ የምናውቀው ነገር የለም። ነገር ግን እስካሁን ድረስ ተጠባብቀው ቆይተዋል ማለት ነው። ከዚህ በኋላ ግን ቀለበት የሚያደርጉበት ጊዜያቸው ነው። ራሱ የቀለበት ጊዜያቸው ነው። ፍቅረኛሞች የመሆን ጊዜያቸው ነው። ከዚህ በኋላ ጊዜያቸውን ባያሳልፉ ባይ ነኝ ማለት ነው። ምክንያቱም እስካሁን ድረስ በጓደኝነት አብረው እየሰሩ ነበረ፣ ስራቸውን ሰርተዋል። አሁን በኋላ ደግሞ እስኪ በፍቅረኛሞች ዙሪያ እንመልከታለን፣ በጥንዶች ዙሪያ ማለት ነው። ላይክ ውስጣችሁማ ፍቅረኛሞች ናቸው ግን ደግሞ እንደዚህ ፍቅራችሁ ይፋ ሆኖ ህዝብ አውቁት ሃይሉና ብሩኬ ፍቅረኛ ሞች ናቸው ብለን እኛ ራሱ ሞልተን አንደበታችን እንዲናገር ማለት ነውና፣ ከዚህ በኋላ ፍቅራቸውን ይፋ ቢያደርጉት ራሱ ህዝብ በጣም ነው ደስ የሚለው የምር ምክንያቱም በቃ ይፈልገዋል። ይህን ቃላት ነው የምትፈልጉት እናንተ ከአንደበታቸው አፈቅርሻለሁ፣ አፈቅራለሁ የሚለውን ቃላት ትጠብቁት ነበር እና ከዚህ በኋላ በቃ ጓደኝነት በቅቶ ፍቅረኛዬ ነው ፍቅረኛዬ ናት እያሉ የሚወሩበት ጊዜ እየደረሰ ይመስለኛል። እንግዲህ ይሄም ዛሬ ምስክር ነው። ብሩኬ በርከክ ብሏል ማለት ነው። ሻይ በላው አፊ ሲያምርባቸው፣ ነጭ በነጭ ለብሰ የምር ሲያማልሉ የኔ ምርጦች፣ በጣም ነው የምታምሩ። ታይሚና ብሩኬ የሳራና ና የአብርሃም ጋብቻ የሆንላችሁ ለሲዳሮ ነው መሰለኝ እንደዚህ የሚባለው ግን ዞሮም ቀለበት ያው ነው እና ግን ይሄን ያክል ማለት በቀለበት እኮ እኔ እንዲያ የሰው ልጅ ልቡ ከተሳሰረ ማለት ነው፣ ቀለበት እንደ ቆርቆሮ ነገር መመልከት አለባቸው። የሆነ ሰው ቀለበት ስላደረገ ብቻ ከዛ ሰው ጋር ይጸናል ማለት አይደለም። ግን ሀይሚና ብሩኬ ኦረዲ በቃ ልባቸው ተሳስሯል። ከዚህም በፊት ቀለበቱ ያን ያክል ሊያስደንቅ አይገባም ማለት ነው እና ሀይሚ ብሩኬ፣ ብሩኬ ሀይሚ ከሆኑ እኮ ገና የተገናኙ ጊዜ ጥንድ ናቸው ብለን ያሰብናቸው ቀን ነበረ። አንድ እንደሆኑ የተረዳ ነው እኛ ማለት ነው። እና ሆኖም እንደዚህ ለእይታው ራሱ በርከክ ብሎ ማድረጉ ደስ ይላል። ጀግናው ብሩካችን ብሮካችን ማለት ነው። ሚስትህን እንግዲህ በእጅህ እንደ ማንም እየመጣ እየደነፋ ደግሞ ብዙዎች ራሱ ተጋፍቶ የሚመጡት እኮ የሆነ ቁርጥ ያለ ነገር ስላላዩ ይመስለኛል። እና ለማንኛውም አሁን እስኪ ብዙ ባናወራ ጥሩ ነው። ሀሳባችን እየተበታተነ የምር እኔ ራሴ እያሰብኩ ነው የምር ነው። ብሩኬ ደግሞ ቀለበቱ እንደ ወርቅ አይነት ይመስላል። የፕሮሚስ ፕሮሚስ ቀለበት እንደዚህ አይነት ነው። እንዲህ ቤተሰብ ወይንስ ካሜራው ነው ያቀላው ቀለበት? እኔ ግራ ገባኝ እኮ እስኪ ይሁን እንግዲህ ዞሮ ማታ የምናየው ይሆናል ማለት ነው።